ስለሱ ጥሩነት አለም ግን አብርሃምን የመሰለም ስለዚህ። ሩታ አብርሃም ከሀገር እንዳይወጣ እንግዲህ ማገጃ ሰጠችው ማለት ነው። ምክንያቱም የእሷን ሕይወት እንደዚህ አድርጎ ለሶስት አመት ከኢትዮጵያ ውጭ ለመኖር ወስኗል ማለት ነው። እሷ የፍቺ ወረቀት ስትሰጠው አልቀበልም፣ አሻፈረኝ በማለት ነገር ግን ደግሞ እስር የሆና እስከ ሶስት አመት ድረስ መቀመጥ አለባት የሚል ድምዳሜ ላይ ስለደረሰ ያ ነገር ደግሞ ሕጉ ስለማይፈቅድ ሩታ እንግዲህ አብርሃምን ከአገር እንዳይወጣ አሳግደዋለች። ጀግና የምር የደረሰኝ መረጃ ነው። ሌላው ደግሞ እንግዲህ ዳኒ ቀለበት ይዞ ታይቷል ማለት ነው። በነገራችን ላይ እስከ ዛሬ ድረስ ዳኒና ጽጌ ፍቅረኛሞች እንደሆኑ የምትጠራጠሩ ሰዎች ዛሬ እርግጠኛ ሆናችሁ እንግዲህ ማህተብ ትመታላችሁ። እኔ በበኩሌ እንግዲህ በጣም ደስ ብሎኛል። ምናልባት ደግሞ ለሌላ ሴት አስሮ ጉድ እንዳያረገን ማለት ነው እና ሰላም ጤና ይስጥልኝ። በመላ ዓለም የምትገኙ ውድና እንቁ የኛ ቤተሰቦች የኔ ቤተሰቦች ደና ናችሁ? አይ እኔ ያለው እግዚአብሔር ይመስገን በጣም ደና ነኝ ከመሸመጥቻለሁ። ያለው የኔ ውዶች የኔ እንቆዎች እንዴት ናችሁ? ደና ናችሁ? እኛ አለን እግዚአብሔር ይመስገን በጣም ደና ነን። እንግዲህ ያው በዓል በበዓል ነው ታውቃላችሁ። እና ውዶቼ እንግዲህ ብዙ ነገር ማታውርተን ነበረ። ሩታ አብርሃምን እንግዲህ የምሯ ከልቧ ከሆነ የፍቺ ጥያቄ የጠየቀችው፣ እሱ ደግሞ እንደተናገረው ከሆነ እስከ ሶስት አመት እስከ አራት አመት ከሷ ጋር የፍቺ ወረቀት ላይ መፈረም እንደማይፈልግ ነገር ግን እሱ ከፈለገው ሴት አሸሼ ገዳሜ ማለት እንደሚችል እሷ፣ በሷ ለቅሶ፣ በሷ ሐዘን፣ በሷ መከፋት ሁሌ እየተዝናና እየተደሰተ መኖር እንደሚችል ነበር አደለ? ማታ ያሳወቀው። ስለዚህ እሷ ደግሞ የእውነቷ ከሆነ መሽለጥለጥ ካልፈለገች፣ ይቅርታ ማድረግ ካልፈለገች፣ ከሱ ጋር መኖር ካልፈለገች፣ ወስና ከሆነ ይጎዳኛል ብላ አስባ ከሆነ በእርግጠኝነት አብርሃም ከአሁን በኋላ አደለም በጓደኞቹ ግፊት ቀርቶ ማለት ነው በሃይማኖት አባቶች ራሱ ወደ ሩታ ህይወት ቢመለስ መሽለጥለጡ የማይቀር ነገር ነው። እሷን መጉዳቱ የማይቀር ነገር ነው። ሁሌ እየተሰቃየች እየተበደለች እየተገፋች እያለቀሰች አንገቷ እንደደፋች ነው የምትኖረው። በነገራችን ላይ የሩታ ቤተሰብ የላትም ማለት እችላለሁ፣ አፌን ሞልቼ ማለት ነው። ምክንያቱም እንዳያችሁት ከሆነ ማታ ሄል ማናት? ይቺ ሜላት የምትባል እኔ እህቷ አይደለሽም እንዴ? የእናቷ ልጅ አይደለሽም እንዴ? አይደለም የእናት ልጅ ሆነሽ በአድ ራሱ ለሌላ ሰው ያዝናል። እንደዚህ አይነት ህይወት የገጠመው ሰው ግን አንቺ ሩትዬ ያንቺም ተመለሽ ስትይ ነበርና በጣም ነው ያዘንኩባት እውነት ለመናገር። እና ለካ ለዛ ነው ሩት አብርሃም ስር ስር ላይ በየቀኑ እየሄደች ይቅርታ እየጠየቀች እየተደፋች፣ ይቅርታ የምጠይቀው እርጉዞና እንድን ነው ያደረገኝ ለምን አትሉ? ምክንያቱም መሄጃ ቢኖራት እና እነሱ ቢቀበሏት ኖሮ ይሄ ሁሉ አብርሃምን አትለማመጠውም። ታገሰውም ነበረ። ነገር ግን መጀመሪያ በራሷ ውሳኔ ስለወሰነች እና አብርሃምን አፍቅሬዋለሁ፣ ወድጀዋለሁ ብላ ስለሄደች እነሱም፣ በነገራችን ላይ የእውነቴ ነው ምላችሁ በጋ በጋብቻው ላይ ደስተኛ አልነበሩም የሩታ ቤተሰቦች። ይሄ ደግሞ ሁላችንም እናቃለን። ነገር ግን እሷ ፍቅር ያሸንፋል፣ ወደዋለው፣ አፈቅረዋለሁ፣ በኔ ህይወት ማንም አያገባውም ብላ ነው ከአብርሃም ጋር ህይወት የቀጠለችው አይደለ። ስለዚህ አሁን ችግር በሚደርስበት ሰዓት ይበልሽ፣ በቃ ብለንሽ ነበር አይነት ነው ቤተሰቦች እያሳዩ ያሉት ማለት ነውና በተለይ እህቷ እውነት፣ ባትወጪስ ሚዲያ ላይ ባትወጪስ ባትናገሪስ ቢቀርብሽስ በቃ አይመጥንሽም። ይህ ሚዲያ ላንቺ የሚመጥን አይደለም። ለሩታ ብቻ ነው የሚመጥነው። ምክንያቱም ንግግርሽ፣ አቋቋምሽ፣ ሁላ ነገርሽ ለዛ የሌለው ነበር። የትናንትናው ቪዲዮ በሌላው እኔ ምንም ማስተያየት መስጠት አልፈልግም። ግን የትናንትናው ቪዲዮ ላይ ቢያንስ ለማስመሰል ሰው አይጥርም። ቢያንስ እህቴናት ሰው ምን ይለኛል ብለሽ ለእሷ እንኳ ክፉ ብትሆኝም ሚዲያ ላይ እኮ ደግ ደግ ሆነሽ መታየት ነበረብሽ እና በጣም የምታሳፍሪ፣ በጣም የምታሳዝኝ፣ በጣም በጣም በጣም ጨካኝ እህት እንዳላት የተረዳሁት ትላንትና ነው ቤተሰቦቿም ጭምር ማለት ነው። ምክንያቱም ስለዚህ ልጅ ቢያስቡ ምንም ብትሆን ልጅ ናት፣ በቃ ልታጠፋ ትችላለች። ስሜታዊ ሆና ሆና ዛኔ ወሰነችው። ፍቅርም ማስገድዷት ሊሆን ይችላል። ዛኔ በቃ አልፈልግም አብርሃም አብርሃም ብላ ወደ አብርሃም ሄደችው እኮ ፍቅር አስገድዷት ነው እድሜዋ ነው ብላችሁ ማሰብ መረዳት። ከዛ ችግር ሲደርስባት ደግሞ ልጄ በቃ እናቷ ጋር ችግር ደርሶባት እናቷ ጉጊያ ካልገባች የት ትግባ? አይችልች መግቢያ ከሌላት ያላት አማራጭ ዞሮ ዞሮ አብርሃም ጋ ነው። በቃ እሱን መለመን፣ እሱን መለማመጥ፣ እሱን ይቅርታ መጠየቅ፣ እርጉዝ ሆና ተደፍታ ይቅርታ መጠየቅ፣ መታገስ፣ ሲበድላትም ዝም ማለት ነው ያለባት እና እንደዛ አይነት ስሜት ነው ሩታ እየተሰማት ያለው እኔ እንደተረዳሁት ከሆነ እንጂ እንደ አብርሃም ብልግና እንደ አብርሃም ጥፋት፣ እንደነ አቤል ስግጥና እነዚህ ትራፊ ለቃሚዎች ማለት ነው። የእውነት በጣም ይሄ አቤል የሚባል ሰውዬ ደግሞ ምን አይነት አንተ የሷ ባለቤት ነህ እንዴ? አብርሃም ጋር እንደዚህ፣ እኔ ጋር እንደዚህ፣ ምንድን ነው እንዴ? የፍቅር ጥያቄ ጠይቀሃት እምቢ ብላሃለች እንዴ? ንግግር ሁላ ስግጥ ያለ ሰገጤ። በእንደዚህ አይነት ፍምስና የሚመጣብህ በእንደዚህ አይነት የሚመጣ ገንዘብ ጥንቅር ብሎ ቢቀርስ መልካም ለሴት ልጅ መልካም ነው። ይሄ ልጅ እንድትባል ብታደርግ ምን ነበረበት? የእውነት ይቆጫል። ይሄንን ቢዶ ያየቀን። ምክንያቱም በሩታ እጅ በልታል፣ ጠጥተሃል፣ አብረህ ኖርሃል። ዱባይ ሄዱ ጊዜ የእነሱን ድስት ስጠርግ ነበር አይደለ? ዛሬ ላይ ግን ወይ እነሱን ድስት ጠርግ ጠገብክና ሩታ ላይ እንደፈለግ ካፍህን ከፍተ መናገር ጀመርክ ማለት ነው። ሰው ምንላችሁ ፈልግ ሄጌን ወደ መጨረሻው ሐሳቤ ስመጣ፣ ማለት ነው እሩታ አብርሃም ካገር እንዳይወጣ ማድረግ ትችላለች። መብቱም አላት። ምክንያቱም ባሏ ነው፣ አግብተዋለች። በሚዲያ አይተናል። አብረው ኖሯል፣ አርግዛለታለች። በወዷ ያለው ጽንስ የሷ ነው። ስለዚህ ከእሷ ጋር መሆን አይፈልግም። ከብዙ ሴቶች ጋር ነው የሚገናኘው። ሄርሜላ ከእሱ ጋር ናት። ሚዲያው ያውቃል። ቪዲዮ አለ። እሱን መረጃ ሰጣለች። ፖሊስ እኮ ይሄ ልጅ ከሀገር መውጣት የለበትም፣ የፍቺ ወረቀት እፈልጋለሁ፣ ፍቺ ከኔ ጋር ከፈጸመ በኋላ መሄድ ይችላል ብላ ማሳገት እኮ ትችላለች። ግን ሩታ ይህንን ማድረግ አትፈልግም፣ ምክንያቱም አብርሃም እንዲጎዳባት አትፈልግም። ትወደዋለች፣ ታፈቅረዋለች። ሁሌ እየተሰቃየች ሁሌ ሚዲያ ላይ እኛ እያለች እያለቀሰች፣ ለቅሷን እየዘራች፣ አንገቷን እየደፋች ነው መምጣት የምትፈልገው ሩታ ቆፍጣና ሴት አይደለችም። በጥቅሉ በተለይ አብርሃም ላይ ያላት አቋም ምላሷ ብቻ ነው እንጂ ተግባር ላይ ዜሮ ናት። በቃ ነገሮች በራሷ መወሰናችል ሰዎች አማክራ ነው ለማፋታት፣ ለመፈታትም ደን ሰዎች ጓደኞቿ ይዛ ነው የምትመጣው፣ የሱ ጓደኞች ይዛ ነው የምትመጣው፣ ወይም አርካም ጠልጥላ ነው የምትመጣው። እኔ ብሆን በሷ ቦታ ለምንድን ነው ሌላ ሰው ይዤ የምመጣው? ቀጥታ ይሄዳለሁ ፍርድ ቤት፣ ወረቀት አጽፋለሁ፣ የፍቺ ወረቀት እንካ ብዬ መጥሪያ ይሰጣለሁ። እምቢ ካለ እምቢ አልፈልግማ አልቀበል ሚል የለ አልፈርምን። ሶስት አመት በሙሉ ከኔ ጋር መሆን አለብሽ፣ እኔ እንደፈለከው ሆናለሁ፣ አንቺ እየተረገሽ ልጄን ማሳደግ አለብሽ፣ ልጄ ከዳይፐር ሲወጣ አፈታሻለው የሚል ምላሽ ሲመልስላት ኦኬ ብላ ተመልሳ ሄዳ እንግዲህ የህግ አካል ይዛ መጣ፣ መጥሪያው ሰጣው። ቀጥታ ፍርድ ቤት ይዛው መሄድ ትችላለች እኮ እሷ ግን ይህ እንዲሆን በጭራሽ አትፈቅድምም አትፈልግምም። አይገርምም የሱ መሳቂያ መሳለቂያ በጓደኞቹ መሰደብ አብርሃም ግን ልብ ቢኖርህ ኖሮ ማለት ነው የትላንትና የአቤል ንግግር አንተ እውነት ባል ብትሆን አንተ እውነት ወንድ ከሆንክ የትላንትና የአቤል መልስ የሰጣት አሰጣጥ ራሱ አንተን ያናድድህ ነበረ ነበር በእጁ አቤል ተጠጥተ ተጣጥተ ጓደኛዬን ሚስቴን እንዲ እንዴት እንደዚህ አይነት መልስ ትመልሳለህ ብለህ ከአቤል ጋር ጋራሱ አቤልን ማስቆም ትችል ነበረ ነገር ግን አንተ ሁሉም እንደመጣ እንደፈለገ እንዲሰድባት ሁሉም እንዲሸቅልባት ሁሉም እንዲነግድባት ሁሉም እንዲቀርጽ እንድትሰቃይ ምናምን ስለምትፈልግ ለሷ ስሜት ስለሌለ፣ አሁን በአሁኑ ሰዓት ለሄር ሜላና ስለሆነ ስሜት ምን እንዳደረገች ባናቅም፣ ሩታ ግን እዚህ ጋር ብትሞት ራሱ ምንም አይመስልም። ለልጅ ለልጅ ራሱ አትራራም። አንተ በጣም ጨካኝ አረምን ይሆናል። ድሮ ስናቅክ እኮ እንደ ያልነበርክም ግን አያቸዋ የሰው ልጅ ገንዘብ ምና ክልቡን እንደሚያሳብጠው፣ ዝና ምና ክልቡን እንደሚያሳብጠው፣ የሚናገራቸው ንግግሮች ሁላ እንጨት እንጨት የሚሉ ምንም የማይጣፍጡ የማይጥሙ፣ ከጎሮሮ የማይወርዱ ቀረብስም እኔ እንዳንተ አይነት ወንድ አላየሁም በህይወቴ ማለት ነውና፣ በጣም ነው የምትገርመው። በጣም ነው የምትገርሙት በሩታ ዙሪያ ያላችሁ ከነ ቤተሰቦቿም ጭምር። ሩታዬም ቆፍጣና አይደለሽም። ትሽለጠለጭ ያለሽ እሱ ጋር ስትቀርቢ ይቅርታ መጠየቅ ትፈልጊያለሽ፣ ወደ ቤትሽ መመለስ ትፈልጊያለሽ። የዛኔ ስትለመኝ ያ ሁሉ ሰው ሲለምንሽ ወደ ቤት አልመለስም ብለሽ ዙሩን አክርረሽ እዚህ ያድርሰሽ ማለት ነውና። እውነት ለመናገር በጣም በጣም በጣም ታሳፍራላችሁ፣ ሁላችሁም። ለማንኛውም ይመቻችሁ። አዲስ ቪዲዮዎች ምናምን በሚለቀቁ ሰዓት ተመልሰን እንመጣለን። ላይክ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ።